ለእኛ ለአምላካችን እየገበረች ነው፣ ህይወትሽን ያቆየችልሽ እናት። እናት እናት፣ ደህና ነሽ? እዚህ ቤት ሰላም? እንዴት ነሽ? ሰላም ነው። ማን ነው? ሰላም ነው። ምንድን ነው? ወይዘሮ ታደለች ጓደኛ ነኝ። ምን ፈልገ? ማንም የለም፣ እናቴ ቤት የለችም። ምን ፈልገ ነው? እናትሽማ ቤት እንደሌሉ አውቃለሁ። አንቺም እንደ እናትሽ ወንዝ ዳር እየሄድሽ ገባሪ ነሽ ነሽ? ማን ነገረ ደግሞ? በጣም ጥሩ። እስ ቤታችሁን ለየው ጸሎት፣ አርጋላልችኝም ጸሎት ላረገ ጥበብ ነው የምታስተምረኝ እናቴ። ሰዎች ችግር ውስጥ ሲገበቃ ይሄ ከድህነት ወደ ሀብት እንዴት እንደሚመጣ ደግሞ ቅድም ጠየቀ። ይሄ ነበር አይደል? ለሊት ለሊት መንፈስ እንትን ይልሻል። መንፈስ መስሎ ሆኖ ነው። ተጨማሪ ሀይል እኮ ነው። ማታ ማታ ሰው ይተኛ የለ። እኔ ደግሞ እንዳልተኛ ነቃ የሚያደርገኝ ሌላ የሚጨምርልን ነገር የለም። እናት እናት እናት ደህና ነሽ? መሳቢያው ውስጥ ምን መድኃኒት አለ? መሳቢያው ውስጥ የት መድኃኒት አለ? አምጣልኝ፣ እዛ ውስጥ ነው። ያለፈዋል በቃ ይቺን ልጅን ያቋታል። ምስኪን ልጅ። ያልገባኝ እርሶ ሲወጡ ጠብቄ አሳቻ ሰዓት ላይ እንግዲህ ልጆትን ኢንተርቪው ለማድረግ እዚህ ቤት ገብቼ ነበር ብለህ ብለህ ልጄ ጋር መጣ። ምንድን ነው የምትፈልገው? ልጄ ምን አረካት? ዙልፋ ለእኛ ለአምላካችን እየገበረች ነው። ህይወትሽን ያቆየችልሽ አሁን ደግሞ ግብሩን አቁማ ታሰቃይሻለች። ማን ነው እዚህ ቤት? ሰላም፣ እንዴት ነሽ? ሰላም ነው። ማን ነው? ሰላም ነው። ምንድን ነው? ምን ፈልጋችሁ? ወይዘሮ ታደለች ጓደኛ ነኝ። ማንም የለም፣ እናቴ ቤት የለችም። እናትሽ እንደሌሉማ አውቃለሁ። እናትሽ እንደሌሉ እንደወጡ ስላወቅኩ ነው፣ አሳቻ ሳጠብቅ የገባነው። የሆነ ነገር ታደርግ፣ የሆነ ነገር ፈልገ ነው የመጣኸው? ይኸውልሽ፣ ወይዘሮ ታደለችን በተመለከተ መጠይቅሽ ጥያቄ አለ። ምንም አጠይቀኝም፣ በቃ እናቴ ናት። ሌላ ነገር የለም። ማን ልበል? አንቺን ውጣ አልኩ ሰውዬ! ማንነቴ ሳታቅለብም ቤቴ ትመጣለህ? ውጣ ይሁልሽ፣ የኔ የት እንደምታስብ አይደለም። ልንገርሽ እኛ ጋዜጠኞች እና የሚዲያ ባለሙያዎች ነን። አንዳንድ ጥያቄዎች ስለምጠይቅ እባክሽን ተረጋግ ወይ። ካሜራውንም ዝቅ አድርገን የምናወራበትን ነገር ሽሽን፣ ሰው ይመጣላትጩ። እናትሽን በተመለከተ አንዳንድ የምናወራቸው ጉዳይ ስላሉ ነው። ምንም የምናወራው ነገር የለም ውጣልኝ፣ አታስጮኸኝ። አንቺም እንደ እናትሽ ወንዝ ዳር እየሄድሽ ገባሪ ነሽ። ማን ነገረ ደግሞ? በጣም ጥሩ

አንድ ማሳይሽ ቪዲዮ አለ። ቁጭ ላይ ነው የመጣህብኝ፣ ሲጀመር። ቆይ ምን ፈልገህ ነው? ስምሽን እስካሁን አልነገርሽኝ። እኔ ስለ አንቺ አጣርችን የመጣሁት ዝም ብዬ አደለም፣ አይደለም፣ የመጣው የወይዘሮ ታደለች ብቸኛ ልጅ ካላባት ያሳደጉሽ ኢቨን አባትሽን እማታቂ መሆንሽን እያንዳንዱን ነገር አጣርች የአካባቢው ሰው ራሱ ይችልሽ ከማን የተወለደችው ሲባል ማንም እስከማያውቅ ድረስ ይህንን ጉድ እና ምን ይሁን አሁን ልታመጣልኝ ነው? አባቴ አውቃለሁ እኔ ልቀሰቅስብሽ፣ ህመም ለመቀስቀስ አይደለም። አንድ እናት ካለችሽ በቂ ናት። ግን ስለ እናትሽ ደግሞ እኔ ጥሩ አመለካከት የለኝም። ሌላው ደግሞ እዚህ ቤት ተዘግቶብሽ እዚህ ቤት ተቆልፎብሽም እንደምት ያውቃለሁ ትምህርት እንደማትማሪ ትምህርትሽን ከሰባተኛ ክፍል እንዳቋረጥሽ በአንቺ ፍላጎት ሳይሆን ይሄ በእናትሽ አስገዳጅነት ስታስብ ዝም ብዬ መጣሁ ይመስልሻል? ይኸውልሽ ትናንት መጥቼ ነበር። እዚህ ቤት ብዙ ነገሮችን ለማጣራት ሞክሬያለሁ። የድሮ ሰፈራችሁ ለአውራ ከነ ቀበሌ ከነ ቤት ቁጥሩ ልንገርሽ። አውራ ምንም የተለየ ነገር የለም። ከቤት ወጣ ምንም ከሰባተኛ ክፍል ባቆም ከአስራ ሰባተኛ ክፍል ባቆም አዲስ ነገር ስለሌለ ቀጥለን እንደሁም ካቋለው ታሪኬ ግን፣ የመጣህበትን አላማ ልስማ። ይኸውልሽ፣ ሴት ልጅ ነሽ፣ ምን እየደረሰብሽ እንደሆነ ለማወቅ ለማጣራት ልናግዝሽ ነው የመጣ ነው፣ ለሌላ አላማ አይደለም። ምን እዚህ ድረስ ካሜራ ይዘን ስንመጣ ለጨዋታ ይመስልሻል? እሱን አላቅም። ጨዋታውን የጀመራችሁት እናንተ ናችሁ። እንግዲህ በጠዋት ስፖርት ነው ነው የሚመሰለኝ። ይኸውልሽ እኔ ራሴን ላስተዋውቅና የሚዲያ ሰው ነኝ። ይኸውልሽ ሰላማዊ ሰው ነኝ ነግሬሻለሁ። ከፈለግሽ ቪዲዮ ማሳየት እችላለሁ፣ ስለ እኔ ማንነት ይህ ማንነቴን። ምናልባት አሁን ኮፍያ ስላረኩኝ ሌላ ነገር ሊመስልሽ ይችላል። ይኸው ካሜራማን ፊቱ ይታያል። እኔ ኮፍዬንም ማውለቅ እችላለሁ ማስኬንም። ስለዚህ እኔ እንደዚህ ያረኩበት ምክንያት ሲውልንገርሽ እኔ ጋዜጠኛ ነኝ። ስለዚህ ጉዳዮችን እንደዚህ ስሰራ ራሴን ማንነቴን ደብቄ ነው የምሰራው። ይህ ደግሞ ብዙ ጠላት ስላፈራው? ለምን እንደናትሽ አይነት አረመኔና ጨካኝ የሆኑ ሰዎችን ስለማጋለጥ እነሱ እኔ ላይ ጉዳት እንዳያደርሱ ነው ማንነቴን እየደበኩ ያለሁት ግልጽ ነው አደለ ግልጽ ነው እውነት ነገር ካለ ምን ራስን የሚያስደብቅ ነገር ደግሞ ለእኔ ያሳየኝ አላሳየኝ ሰው ሰው ነው አውቃለሁ? እንዲህ መልፋት አይጠበቅብህም ነበር አሁን እሺ ስላን ትነግሪናለሽ ከስምሽ ጀምር ምን ብዬ ልንገር እንደምታኝ እንዳንተ አይን ሁለት አይን አፍንጫ ከንፈር ጥርስ እግር ሁለት እጅ ሁለት እግር ያለኝ ሰው ሌላ የተለየ ነገር የለኝም። ደግሞ እንደምታውቀኝ ነው ቀድሜ ነገርከኝ አይደል። ስለዚህ የኔ መርገሙ አስፈላጊ መስሎ አይታ። እኔ ጀስት ስምሽን አላውቀውም። በቃ አድራሻችሁን የሆን የሆን ነገር ነው የማውቀው። ስምሽን ባውቀውማ ደግሜ ያልጠይቅሽም። ከስሜ ምን አለ ስሜ ምን ይሰራልሃል? እፈልገዋለሁ፣ ለእኔ ይጠቅመኛል። አይ ትናንትና መጣህ አይደል እንደ ልጇ እንደሆንኩኝ ካወቅ ስሜንም በዛው መጠየቅ ነበረብህ። በጣም ጥሩ። ስምሽን የማነግሪን ከሆነ ከእናትሽ ጋር ስላላችሁ ነገር ትነግሪኛለሽ። ምንድን ነው ኋላ ስዕል አድኖ አርጋችሁ ቤቱን የጠንቋይ ቤት የአምልኮ ቤት ያረጋችሁት ምንድነው? ምንድነው እያረጋችሁ ያላችሁት? ሌላው ደግሞ ለብዙ ሰዎች ህይወት መጥፋት ተጠያቂ ናችሁ። ምን ማስረጃ አለ? አለኝ ማስረጃ። የአንድ ሰው ህይወት ማስረጃ ቤት ነው እንጂ የተለየ ነገር የለው። በጣም የድንግል ማርያምን ምስል የቅዱስ ኡራኤልን ምስል እያረጋችሁ የጸሎት ቦታ ነው ምናም፣ መስቀል ለምንድን ለምንድነው በሌላው እምነት ብትገቡት ገባ ብለህ መጸለይ ትችላለህ? አዎ፣ ነው። እየቀለድሽ ነው። ገባ ብለህ መጸለይ ትችላለህ? አዎ ገባ ብለህ ስነ ሥርዐት ያልሽኝ። እንደዚህ አይነት ነገር ባታወር ይሻላል። ልንገርሽ፣ ይሄንን ቪዲዮ ብዙ ሰዎች ነው የሚከታተሉት። ሌላው እምነት ላይ መሳለቅ ነው። እኔ እንደዛው አርጌ እንደዛ አርጌ ነው። እሺ የሚይዘው አንድ ነገር ግን እፈልጋለሁ፣ አንድ እውነት እንድትነግሪኝ ፈልጋለሁ ለምንድነው ትጉምጡትሽን ያቋረጥሽው? እዚህ ቤትስ ምን እያረክሽ ነው የምትዩ? በሳምንት አንድ ቀን ሐሙስ ሐሙስ የማይቀር ፕሮግራም አላቸው። እኔንም ሐሙስ ጥቁር በግ ይዘና ችግር ይፈታል ብሎ ነበር። ይህን ነው የምትሄዱበት? ይዘህናና አብረን ሄደን አሳይሃለሁ። ይሄን ሁላ ነገር አውቀ ይሄን መቼ ማይከብድን ብዬ አላስብም። ለማንኛውም በጣም ፈጥናሃል። ትንሽ ረጋ ብትል አሪፍ ነው። ምን ማለት ነው በጣም ፈጥናል ያው ምንድን ነው የሚባለው፣ ሰላሳ የሆነው በምክንያት ነው አይደል፣ የሚባለው በሰው ባላውቀውም ግን ቀስ ብትል በጣም ቆንጆ ነው። ራስ ላይ መዘዝ ካልፈለግክ ማለት ነው። እዛ ድረስ ደሞ አወቅክ ማለት ኦልሬዲ ገብተሃል፣ ግን ትንሽ ይቀርሃል ነው ለመዘዙ፣ ለመማዘዙ ምን ምን አይነት መዘዝ እኔ አላቅም ባለፈው ያው እኔ ሲጀመድ እንደዚህ ጥንቁልና ግበራ ምናምን የሚባለው ነገር እኔ አይጥመኝም፣ አማላምንበት ነው። ያው ባለፈው አላቅም የሆነ መጥፎ ነገርም ይሆነ የደፉብኝ እዚህ ጋር ደፍቶብኝ ነው ራሴን ስቼ ወደኩት እኮ እንደምነግር። ያው አሁን ምን አይነት መዘዝ ላልከው፣ አንደኛው መዘዝ እሱ ነው እያለ ይቀጥላል። ሀሙሱን ደግሞ ሌላ በአድ ነገር ይዘህ የምትመጣው ነገር እስካለ ድረስ ደግሞ ሞር ሰፋ የሚል ይመስለኛል። ስለዚህ ጠንቀቅ ብትል ይሻልሃል። እና እንዳልኩህ ነው። ልሃለው፣ ተጠንቀቅ። ወዴት ነው የምትሄጂው? ተጠንቀቅ። በደንብ ስገባ ያ ታረግ ያየውክ ጸሎት አርጋላልችኝ። ዛሬ ቀን ምን አይነት የተረገመ ቀን ነው? ምንድነው የመጣብኝ? ቆይ ነው የምለው፣ ዋክሽን ቁጭ በይ። ምን ስሰራ እዛ ውስጥ ምን ስሰራ ነበር? አሁን ምንድን ነው የምታረጉት? እዛ ጋር ምን አገባህ? ምን ያስኬድሃል? ሰው የሌለበት መግባት ሳያንስ ብለብለ እዛ ድረስ ሄድክ። ምን አይነት መዘዝ ነው የፈለግከው? አንተ ግን ያንን ነገር ማለት ነው ለስሙ እዚህ ቤት ብሶ ይመጣል ማለት ነው። ምናልባት ከሰው ለመሸሸግ እርግጠኛ ሌላ ቤት ይኖራቸዋል፣ ሌላ ቤት ይኖራቸዋል እንጂ ማለት ነው። እናንተ ማለት ነው ይሄን ስለአድኖ ምናምን አድርጋችሁ ማለት ነው፣ እምነታችሁ ላይ ጠንካራ እንዳለሆ እዛ ድረስ ወሰደ። ለማንኛውም ትቀጥ ይኸውልሽ ምንድን ነው የፈለከው ግን መውጣትም እኔ ወጥቼ ነገሮችንም ማየት አልችልም እንደ ቤቱን ብርበራ ነው የመጣኸው ወይ የመጣህበትን አላማ ነገረኝ ወይ የምርመራ ወረቀትን አሳየ ተነገረ እንዴ ችግር ውስጥ ራስን ለመክተት ለምንድን ነው እንደዚህ ዘው ዘው ያዙ ይልቀቁኝ ምናም የምትለው እኔ ለራሴ ያለብኝ ችግር ችግር ራሱ ስንት ነው እሱ እዚህ እንዴ ድመትና የት ልንጫወት ነው የመጣኸው እንዴ ለምን ሰላሜን አሰጠኝም ውጣ ምትወጣ ከሆነ አለንቀሳቀስ እንዴ? እንደ ህፃን ልጅ አንተን እዚህ ጋር የትገባ የትወጣ ልበል? እናቴ የለችም። ምትወጣ ከሆነ ውጣ። እኔ ሰው ይሄዳለን፣ ህይወት ውስጥ ይመጣል። አዲስ አይደለም ለእኔ ዛሬ። እሷ በሌለችበት ጠብቃችሁ እንደዚህ ድራማ ምትሰሩኝ ምንድን ነው? መጸለይ ከፈለግ እኔ እያለሁኝ እዚህ ጋር ጸልይ። መጎርጎር እንዲህ እንዲህ ስጸልይ ሌላ ጊዜ እየጎሮጎርክ ነው እንዴ ምትጸልየው? ይኸውልሽ አሁንም አልመለስሽልኝ። የምጠይቅሽን ጥያቄ ዝም ብለሽ እየለፈለፍሽ ነው ያለሽ። ስሚ ከእናትሽ ጋ ምንድን ነው የምታረጉት? ትምህርትሽን ያቋረጥሽበት ምክንያት ምንድን ነው? በአካባቢው ሰው መንፈስ አለባት፣ ለሊት ለሊት እንደ መጋኛ ትወጣለች፣ አጋንንት አጋንንት ያረጋታል፣ እንደነዚ ነገሮችን ተብላችሁ ከዛ ሰፈርም ቀይራችሁ እንደመጣችሁ አቃለሁ። ምንድን ነው ስለዚህ ትምህርትሽን ያቋረጥሽበት ምክንያት ምንድን ነው? ከሰባተኛ ክፍል። ስራ አሰሪ? እዚሁ ቤት ነው ምት። ከወንድም ጋር ከሴትም ጋር ምንም አይነት ግንኙነት የለሽም ምንድን ነው? ተመስገን፣ ከማንም ጋር ምንም ግንኙነት የለም። ዛሬ አንተ መጠፍ በጠበጥከኝ እንጂ ከማንም ጋር ሰላሜን ይዤ ቤቴ ከእናቴ ጋር እምኖር ሰው ነኝ። ሁሉንም ነገር እያወቅ መልሰ እምጠይቀኝ ነገር ነው። የምን አጋንንት ነው የምን ጋንንት ነው? ምንም እንደዚህ የሚባል ነገርም የለም። ለሊት ስወጣ አብረኝ ተከትለው አይተው ነው እነሱ ምን ይላል ይሄ? ኬት ነው ያመጡብኝ፣ ሰላሜን የሚነሳ ሰው። ለዚህ ኮ ነው እኔ ውጭ ማልወጣው። ምንም አልለውም፣ ማልቀላቀለውም ከሰው ጋር። ዛሬ አንተ በሬን አንኳኩተህ የመጣህብኝ ራስህን ግን ችግር ውስጥ እየከተትክ ነው። በዚህ አጋጣሚ ልንገርህ። እንዴት ማለት? እንደምታየው ነው። ሰውጣ ለምትነካከው እቃ ሁሉ ኃላፊነት መውሰድ አለብህ። ያ ተደፋብኝ ያልከው ውሃ ያረገህን አይተሃል አይደለም? ስለዚህ ሚከተልህን እያሰብክበት አሁን እውነቱን አትነግሪኝ። ምንም እንደምትነግረኝ ከሆነ ስላለው ነገር አውቃለው ነው እያልከኝ ያለው። ከኔ ምን አይነት እውነት እንደምትፈልግ እኮ እኔ። ትጎረጉራለ፣ ትሰረስራ፣ የማትሄድበት ቦታ የለም። ትንሽ እግሬ ከወጣ ምንድን ነው? ቆይ ቆይ ቆይ ቆይ፣ ምንድን ነው ያየሁት እ ምንድን ነው? እዚህ ጋር የምን ጠባሳ ነው? ምንም የለም። እባክሽን አሳየኝ። ምንም የለም። ይሄ፣ እባክሽን እየለመንኩሽ ነው። አይደለም። ምንም የለም ምንድነው? ይሄ የምን ጠባሳ ነው? የምን ጠባሳ ነው? እባክህ ተወኝ። እኔ ለራሴ የመረረኝ ሰው ነኝ። የምን ጠባሳ ነው ይሄ? ይሄ ይሄ እኮ በጣም ትንሹ ነው። ለኔ ማለት ነው። እንደማንኛውም እናንተ ወታችሁ ሲደብራችሁ የምታረጉት የተለየ ነገር ሊኖር ይችላል። እኔ ግን ይሄው እንደምታየው ራሴ ላይ ነው የምደበረው? እና እኔ እንደዚህ አይነት ሰው ኔ። በቃ እኔ ለምን ራሱ እንደምኖር ምንም የማውቀው ነገር ራሱ የለም። እና አሁን በቃ እንደምታይኝ ስትገባ ራሱ ለመከላከል እንደሞከርኩት እንዳልመስልህ፣ እኔ በጣም ደካማ ሰው ኔ። በጣም መኖር አስጠልቶኛል። በቃ የመኖር ትርጉሙ ራሱ ጥፍት እስኪ ላይን ድረስ ነው እና እንደምታውቀው ነው ሁሉም ነገር በቃ ለይምሰል ነው ምኖረው፣ ለይምሰል ነው ማስመስለው፣ ሁሉ ነገር በቃ ለይምሰል ጠንካራ ነኝ እላለሁ፣ ግን ምንም ጥንካ ቀን በቀን ራሴን ለማጥፋት ማላረጋቸው ነገሮች የሉም፣ አይሳኩም። ፈጣሪ የማይፈልገኝም መሰለኝ። ምንድን ነው የሆነ ልክ ያልሆነ ነገር እንዳለ ግልጽ ነው። እንግዲህ መቼስ እዚህ ቤት ውስጥ ከእናትሽ ውጭ ማንም የለም። አንችና እናትሽ ናችሁ የምትኖሩት። ከልጅነትሽ ጀምሮ ለዘመናት ማንም ሰው በህይወታችሁ ጣልቃ እንደማይገባ ምናልባት አላቅም። እናትሽ ከመች ጀምሮ ከዛሬ 19 ዓመትም በፊት ጀምሮም የመገበር ባዕድ አምልኮ የሚባለውን ነገር ያመልኩ እንደነበር ሁሉንም ነገር ነግረውኛል ወይም ለማወቅ ችያለሁ። አንቺ ከእናትሽ ጋር ያለሽ ነገር ምንድነው? ለምንድነው ትምህርትሽን አይቋረጡ? ለምንድነው ራስሽን ለማጥፋት የሞከርሽው? ምንድነው እየተፈጠረ ያለው ነገር? ያው ሰምተዋል። ሁሉንም ነገር ያለንበት ህይወት ነው። ምንም ነገር ውስጥ እንዳልገባ እያደረገኝ ያለው እና ከእናቴ ጋር እናቴ እንደዛ እንደሆነች ካወቅ ግልጽ ነው። እኔ ከትምህርት ቤት ምቀረው ወደ ውጭ ማለወጣውም ነገር ግልጽ ነው። ከእሷ ጋር ነው ነገሬ ሁሉ። እማራለሁ፣ የእሷን ነገሮች እማራለሁ። እኔ ከስር ከስር የሚመጣ ነገር ካለ ደግሞ አመጣለሁ። በቃ እንደዛ ነው። ይነጋል ይመሻል፣ አዲስ ነገር የለም። ምንድን ነው የምትማሪው? ይማራለሁ። እናትሽ የባህል ሐኪም ናቸው እንደ መድኃኒት ቀማሚ ናቸው። እኔ የማውቀው ያሰብኩትን አይደለም። አይ እኔ ጥበብ እንደመማር ነበር የማውቀው። ጥበብ ነው የምታስተምረኝ እናቴ። ሰዎች ችግር ውስጥ ሲገ በቃ ይሄ ከድህነት ወደ ሀብት እንዴት እንደሚመጣ በቃ ሰው ትዳሩን ፈቶ እንዴት በስትክክል ሊመራ ፣ ብቻ ይሄ ዋና ዋና የሆኑ ነገሮች ሰዎች ይስተካከልኝ ብሎ በሚያስቡ ፈጣሪ ጋር ጸሎቴ ዘገየ ብሎ በሚያስቡበት ጊዜ መጥተው እሷ ጋር መላ ይጠይቃሉ። በጥበብ ታሳየኛለች ማለት ነው፣ እሷ የማውቀው ያንን እንደሆነ ነው። ግን ያው እኔ ጥበበኛ መሆን አልቻልኩም የሚያሳዝነው አልቻልኩማ በቃ ይሄ ሌላ መጨመሪልኝ ነገር የለም። ምን አለ ሰምተዋል? ትናንት ከመጣህ እናቴ ማለት እኔ ሳልፈጠር የነበረች ጥበበኛ ጠቢብ ነበረች። ሶ ያለውን ነገር ሁሉ ከእሷ ሰምታል ብዬ ተስፋ አደርጋለሁ። እኔ ደግሞ ተከታይ ሁለተኛዋ ጥበበኛ ነኝ። ደግሞ ቅድም ጠይቀኸኝ ነበር አይደል? ሌሊት ሌሊት መንፈስ እንትን ይልሻል መንፈስ መስሎህ ነው? ተጨማሪ ሀይል እኮ ነው። ማታ ማታ ሰው ይተኛ የለ እኔ ደግሞ እንዳልተኛ ነቃ የሚያደርገኝ እንደዛ ነው እንጂ የሚባለው መንፈስ ምናምን፣ መንፈስማ ቴሌቪዥን ላይ እንደዚህ በሚዲያ ላይ የምታያቸው ነገሮች ናቸው እንጂ እኔ ማታ ማታ ነቃ የሚያደርገኝ ነገር ነው እንጂ መንፈስም አይደለም። ደግሞ ብዙም አይገርምም። ከእናንተ ለየት ያልኩ ያው የጥበበኛ ልጅ ስትሆን እንደዚህ ነው። ከእናንተ ለየት ያልኩ እንጂ ሌላ የተለየ ነገር የለብኝም። በቃ ኃይሉ እንዲህ ድክምክም አያረገኝም። ነቃ ነቃ ነው ምለው። ንግግሪም ማረገው ድርጊት ምናምን ሊገዝፍባቸው ይችላል። በዛ ሰዓት እንደምታውቀው ነው ሰው መንፈስ ይላል እንጂ እኔ የሚረዳኝ ኃይል ነው። የተለየ ሌላ ጥያቄ ካለ መጠየቅ ትችላል፣ ነግራለሁ። ምክንያቱም ያው ጥበበኛ እናት እንዳለችኝም ስለምታቅ ጠይቀኝ፣ ችግር የለውም። ሌላ የሚጨምርልን ነገር የለም? እናት እናት እናት፣ ደህና ነሽ እናት? ደህና ነኝ። ምን መድሀኒት አለ አለ አምጣልኝ። እዛው ውስጥ ነው፣ እዛው ውስጥ ነው። አላገኘው የሚቀባ የሚሸት ነገር ነበረ። ወደ ተመልካቾቻችን እንግዲህ ደንግጠን ነበር ማለት እንግዲህ፣ ባዶ ቤት ብቻዋን ሴት ልጅ እንደዛ ራሷን ብዙ ነገር ይፈጠራል። አሁን እዛ ጋር የሆነ ነገር ተፈጥሮ ቢሆን ማለት አያርገውና የከፋ ነገር ቢፈጠር፣ ነገሮች ቀጥታ ወደኛ ነበር እንትን የሚሉት። በተለይ ደግሞ ካሜራማኑ በጣም ደንግጦ ነበር። እኔም ደንግጬ ነበር። ያው መድኃኒት ስትል ነው ትንሽ የተረጋጋሁት። በተለይ መጀመሪያ አካባቢ በጣም ነበር የደነገኩት። እንግዲህ እሷም ያለችኝ እንደዚህ አልፎ አልፎ ያጋጥመኛል ብላኛለች። ትንሽ ረጋም ያልኩት ለዛ ነው። አሁን ሰላም ነሽ አደል? ደህና ነኝ አመሰግናለሁ። እና አልፎ አልፎ እንደዚህ ያደርገኛል የተለየ ነገር የለውም። ግን በጣም ነው የማመሰግነው። አሁን እናቴ ሳትመጣ ቶሎ ውጣልኝ። ስላረክልኝ ነገር አመሰግናለሁ። ፈጣሪ ይሄን እንድታይ ብሎ ይሆናል። ሌላከ ውጣልኝ፣ እናቴ ሳትመጣ አሁንም አስጮኸኝ። እንደዛ ልታደርገኝ ነው እንዴ? ስለዚህ እናትሽ የሚመጡበትን ሰዓት አሳውቂኝ። አታስቢ፣ እኔ እናትሽ ባሉበት ነው እናትሽ የምጋፈጣቸው። እመጣለሁ፣ ስልክ ቁጥሬን ትቼ እሄዳለሁ። አሳውቅኝ ወይ ቴክስት አርግልኝ እና ስልክ ቁጥሬን እሳቸው ሲመጡ ይሻላል። ይሁን ነገር ከተፈጠረ ወይዘሮ ታደለች እንዴት ነው ሰው ይዤ? እንዴት ነው የመጣሁት? ይቺን ልጅ ያቋታል። ምን እየተፈጠረ እንደሆነ እናትሽና ወይዘሮ ታደለች ይነግሩሻል። በጣም ተፈሪያችኋለሽ እንዴ ሸሸሻቸው? ወይስ ስራ ስራ ስራሽ ነው ወይ? ዘሯዜ ሚኪ፣ የምንም እኮ ስራ የለብኝ። እኔ እኮ ምን ሆነ ነው ሚኪ? አሁንም ከልጄ ጋር ልታጣላኝ ነው እንደ ሚኪ? የምን እንደ ምን ሆነ ነው ሲጀመር? ናንቺ መንሽ ተስማምተን እናቀና ነው ልታጣላኝ የምትይው አሁን ሚኪ። የመጣንበትን ጉዳይ ታነጋገረኝ። በቃ እኮ እኔ እጨርሻለሁ፣ ማድረግ የሚገባኝን አድርጌ እጨርሻለሁ። ከነሱ ጋር ምንም ውልና ውለታ የለኝ። እዚህ ቤት ጠዋት መጥቼ ነበር እርሶ ሲወጡ ጠብቄ አሳቻ ሰዓት ላይ እንግዲህ ልጆትን ኢንተርቪው ለማድረግ እዚህ ቤት ገብቼ ነበር። ብላ ብላ ልጄ ጋር መጣ። ምንድን ነው የምትፈልገው? ልጄ ምን አረካት ዙልፋ? ይህ ሰውዬ ምንድን ነው የሚገላግል? አርፋ አትቀመጥም? ወዴት ነው የሚሄዱት? ምንድን ነው ዙልፋ? ነው ማለት ነው የልጆት ስም። አልነግርም ብላይ ነበር። በተደጋጋሚ ጠይቅያ ነበር። ልጆትም ምን እያደረጓ ነው? ከሰባተኛ ክፍል እንድታቋርጥ አድርጋ ትምህርቷን አትማር፣ ከዚህ ቤት እንድትወጣ ያደርጉ። ይሄ ሰውነቷ ይመለከተኛል። በእርሶ ምክንያት እኮ ነው ይች ልጅ አሁን የስቃይ ኑሮ እኮ ምንኖረው። በእርሶና እኮ የእርሶ እጅ አለበት። ወይዘሮ አዜብ ዛሬ ክሱን እናስከበዋለን። አንድ ነገር ልንገርሽ፣ ይቺ እናትሽ ከዛሬ 19 ዓመት በፊት በሰራችው ስራ በአዳም ልኮ መታመልክ ሴት ናት። ምን ወይዘሮ ታደለች ይንገሯት። ስለ እናትዬው ምክንያት ነው እዚህ ያደግሹ፣ ለዚህ የበቃሹ። ምን ማለት ነው? በኔ ምክንያት ያው፣ አንቺ ሳትወለጅ ጀምሮ እኔ እየረዳኋት ነው፣ ለዚህ የበቃቹ። ግን በኋላ ካደችኝ፣ እኔም ካድኳት። ሲጀመር ማነሽ ቁኝ? ምንም እየገባኝ አይደለም። የምን ባዕድ አምልኮ ነው? ሁለተኛ እናትሽ ልበልሽ? ሁለተኛ እናት እኔ አንድም እናት የለኝም፣ እንኳን ሁለተኛ እናት። አየሽ? ስህተትሽን አየሽ ወይ? ለልጅሽ አትሆኝ ወይ ለራስሽ አትሆኝ። ለልጅሽ እንኳን ሚስጥርሽን አትነግረትም። የምን ሚስጥር ነው? እባክሽ ንገሪኝ። ለእኛ ለአምላካችን እየገበረች ነው ህይወትሽን ያቆየችልሽ፣ አሁን ደግሞ ግብሩን አቆማ ታሰቃይሻለች። ቃል የገባችሁን ግብር ትታ ስለዚህ እናትሽ ጦስ ነው እንዲህ የሚያረግሽ። እማዬ ይሄ ነገር እውነት ነው? አልገባኝም። ቆይ እኔ ምን ባደርግሽ ነው ይሄን ያህል እንዲህ? እኔ ምንም እየገባኝ አይደለም። ቆይ እኔ እንደዚህ እየሆንኩ ያለሁት በአንቺ ስራ ምክንያት ነው። ቆይ ለምደው ግን ከህይወት የማትውጪው ልቀቀኝ ሚኪ! ተዳሮ ሆኖ ለሚመለከሰው ቀላል ነው አይደለም፣ ይገባታል። ምንድን ነው አውቀሽ ያላደረግሽው? ምንድን ነው አውቀሽ ያላደረግሽው? ባዳም ልኮ አውቀሽ ሳታቂ ነው። ባዳም ልኮ አትበይ! እና ምንድን ነው ይሄ? ምንድን ነው? ባዳም ልኮ አትበይ። በአፈሽ ደግሞ መዘዝ እንዳታመጭ። ከዚህ በላይ መዘዝ እንዴት እንዳይመጣባት የሰው ጅብ እንድትሆን እያሰቃየቻት? ሚኪ ተውኝ። እኔ ምንም መረጋጋው ነገር የለም፣ ምንም መረጋጋው ነገር የለም። ቀን በቀን ሌላ ችግር እየጨመረብኝ ነው። እንዴ ሜዳው፣ ቆይ አንቺ ግን ምንድን ነው? ምን አይነት ሰው ነሽ? ምን አይነት ሰው ነሽ? ቆይ ምን አይነት እናት ነሽ? እናት እንደዚህ ይሄ መጣው ታላቃትም በቃ ምንድነው ወይዘሮ ታደለች እንዳሉት ትገብር ነበር የት ወንዝ ዳር እየሄዱ ይገብራሉ ያንን ግበር ሲያቆሙ ነው አዎ እሷ እውነቷን ነው። በአዳም ልኮ ነው የያዛችሁት እናንተ። እኔ አንዴ ነው ሲጀምር። ብትፈልግ ባትፈልግ ደሞ ገና ጦስ አለብሽ። ምን እንደሆነ ግን ከዚህ በኋላ ለአንዴና ለመጨረሻ ጊዜ ማለት ነው ከእናንተ ጋር አንገናኝም፣ ግን እኔ አሳስሮታለሁ እኔ አሳስሮታለሁ አሳስሮታለሁ። እናያለን እስቲ እናያለን እናያለን፣ እጆት ምን ያክል ረጅም እንደሆነ እናያለን። ምንም አያመጡ ምንም ማለት ነው ምንም አያመጡ። ልጆት እኮ እዚህ ራሷን ስታኮ ስትንቀጠቀጥ ነበር አው ራሷን ስታ ስትንቀጠቀጥ ምን አረጋታለሁ። ያው አጋብተውባት እርሶ መንፈሱ እኔ ራሱ ጠይቆታለሁ፣ በዚች ልጅ ማለት ነው እጠይቆታለሁ። እንግዲህ የማን ኃይል እንደሚበልጥ ብናይሻል እ ታራንትን ወንዝ ምናምን ጥቁር በግ ምናምን ነገር እያሉ አንድ ነገር ደግሞ ልንገሮት። እኔ ምንም አይነት ስንፈቶ ሲቢዞኝ አይደለም እዚህ የመጣሁት ላጣራ ነው። እያንዳንዱን ነገር እየቀረስኩ ነው ይታዩታል። ፊቶን በደንብን የቀረስኩት ይሄንን ፊቶትን እያሳዩ ነው በመላው ዓለም ላይ መነጋገራ እንዲሆኑ በሚዲያ እበት ነው አሉ በት ነው እና በት ነው ማን እንደ እንትን እንደሚል ምንም ነው የማያመጡ ሰይጣን ናቸው። ለማንኛውም ፀሐይ፣ አሁኑ ቀጥታ ወደ እኔ ነው የምንሄደው ወደ ፖሊስ